ሰላም፣ ጤና ይስጥልኝ። የተከበራችሁ አድማጮቻችን የዕለቱን ዜና ላችሁ ይዤላችሁ ቀርቤያለሁ። ለልብራን ብራችሁን ቆዩ። የዕለቱ ዋና ዋና ዜናዎችን ላሰማችሁ ከሰባ ሺህ በላይ የሚሆኑ ነጭ ደቡብ አፍሪካውያን አሜሪካን ሄደው ጥገኝነት ለመጠየቅ ፍላጎት እንዳላቸው ተናገረ። ዜሌንስኪ ከትራምፕ ጋር ካደረጉት የስልክ ልውውጥ በኋላ ሰላም እንደሚመጣ ተስፋ እንዳላቸው ተናገሩ። እነኛ አንድ ባንድ ደርስላችኋል። ሰብስክራብና ላይክ እንድታደርጉኝ በአክብሮት እየገለጽኩ ወደ ዜና አመራችኋለሁ። አብራችን ቆዩ። ሰባ ሺህ ገደማ የሚሆኑ ደቡብ አፍሪካውያን ከዋሽንግተን የቀረበላቸው ጥያቄ መሰረት ወደ አሜሪካን መቅናት እንደሚፈልጉ አንድ የቢዝነስ ግሩፕ አስታወቀ። በአሜሪካ የደቡብ አፍሪካ ቻምበር ኦፍ ኮምሬስ ሳኩሳ የተባለ ድርጅት በድረ ገጹ አማካኝነት በአስር ሺዎች የሚቆጠሩ አፍሪካውያን የሚባሉ ነጭ ደቡብ አፍሪካውያን ምዝገባ እያደረገ እንደሆነ ገልጸዋል። ዶናልድ ትራምፕ ባለፈው የካቲት ባወጡት መመሪያ አፍሪካውያን የሚባሉ ነጭ ደቡብ አፍሪካውያን ወደ አሜሪካ መቶ ጥገኝነት መጠየቅ እንደሚችሉ አስታውቋል። አፍሪካውያን በ17ኛው ክፍለ ዘመን ወደ ደቡብ አፍሪካ ከመጡት የዳች ሰዎች ዝርያ ናቸው ተብሏል። ዶናልድ ትራምፕ በወሩ ጥር ስልጣን ከጨበተ ወዲህ በደቡብ አፍሪካና በዩናይትድ ስቴትስ መካከል ያለው ግንኙነት ሻክሯል። ትራምፕ ነጭ ደቡብ አፍሪካውያን ፍትሃዊ ያልሆነ የዘር መድሎ ተጠቂ ናቸው ስሉ ወቅሷል። ሳጉሳ ወሳኝ እርምጃ ባለው ሂደት ውስጥ ወደ አሜሪካ የሚሄዱ የሚፈልጉ ደቡብ አፍሪካውያን ስም ዝርዝር ፕሪቶሪያ የሚገኙ የአሜሪካን ኤምባሲ አስረክበዋል። የኤምባሲው ባለስልጣን የሆኑት ግለሰብ የስም ዝዝብ መቀበላቸውን አረጋግጠዋል። አሜሪካን የሚኖረው ደቡብ አፍሪካ የቢዝነስ ሰዎች የሚወክል ሳኩሳ እንደሚለው አብዛኞቹ ወደ አሜሪካን ለማቅናት ፍላጎታቸው እያሳዩ ሰዎች ዕድሜያቸው ከ25-45 የሆኑት ሁለትና ሶስት ቤተሰብ ያላቸው ነው ተብለዋል። ይህ መቀመጫ አሜሪካን ያደረገው ድርጅት ኦፊሴላዊ የመንግስት ተቋም ባይሆንም በርካታ ሰዎቹ ወደ አሜሪካ ለመጓዝ ጥያቄ ማቅረባቸውን ተከትሎ ነው ምዝገባ ይጀመረ ነው ተብለዋል። አንዳንድ ነጭ ደቡብ አፍሪካዊያን መድሎ የደረሰባቸው እንደሆነ ይነገራል። አሜሪካን የሚኖረው ደቡብ አፍሪካ የቢዝነስ ሰዎች የሚወክል ሳኩሳ እንደሚለው አብዛኞቹ ወደ አሜሪካን ለማቅናት ፍላጎታቸው እያሳዩ ሰዎች እድሜያቸው ከ25 እስከ 45 የሆኑት ሁለትና ሶስት ቤተሰብ ያላቸው ነው ተብለዋል። ይህ መቀመጫ አሜሪካን ያደረገው ድርጅት ኦፊሳዊ የመንግስት ተቋም ባይሆንም በርካታ ሰዎች ወደ አሜሪካ ለመጓዝ ጥያቄ ማቅረባቸውን ተከትሎ ነው ምዝገባ ይጀመረ ነው ተብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከዩክሬን አቻቸው ከቮሎድሚር ዘለንስኪ ጋር ለአንድ ሰዓት አንድ የዘለቀ የስልክ ውይይት ማድረጋቸውን አስታውቁ። ትራምፕ የሁለቱ መሪዎች ንግግር በጣም መልካም እንደነበረ ተናግረዋል። ዘለንስኪ በበኩላቸው በትራምፕ አስተዳደር በያዝነው ዓመት ዘላቂ ሰላም ሊመጣ እንደሚችል ገልጸዋል። አክሎም በሩሲያ ቁጥጥር ስር ያለው የኃይል ማመንጫው አሜሪካ እጅ እንዲገባ ስለሚደረግ ማወያየታቸውን ጠቅሰዋል። ዘነልስኪ ከጥቂት ሳምንታት በፊት ወደ ዋይታው ሳቸው አቅንቶ ከትራምፕ ግና ምክትላቸው ከጄዲ ቫንስ ጋር በቀጥታ በተላለፈው ስርጭት ተፋጥጦ እንደነበር አይዘነጋም። ኦፊስ በተባለ የአሜሪካን ፕሬዝዳንት እንግዶች የሚቀበሉበት ስፍራ በመሪዎች መካከል የተከሰተው አለመግባባት በመላው ዓለም መነጋገር ሆኖ ነበረ። ሁለቱም መሪዎች ከዚህ በፊት ሰጠገባው ውስጥ ቢገቡ በቀጥታ ሲነጋገሩ የመጀመሪያ ቢሆንም የሁለቱም ሀገራት ተወካዮች በሳውዲ አረቢያ የተገናኝተው የ30 ቀን የተኩስ አቁም ስምምነት አድርገዋል። ትራምፕና ዘኔልስኪ የ30 ቀን የትኩስ አቁም ስምምነት ቢደግፉም የሩሲያ ፕሬዝዳንት ቭላድሚር ፑቲን ማክሰኞ ከትራምፕ ጋር ከነበራቸው የስልክ ልውውጥ በኋላ እንደማይቀበሉ ተናግረዋል። ፑቲን የ30 ቀኑ የስምምነት ባይቀበሉም የዩክሬን ኃይል ማመንጫዎችን ላለመምታት ለትራምፕ ቃል ገብተዋል። ዘኔልስኪ ከትራምፕ ጋር ባደረጉት ንግግር የኃይል ማመንጫዎችን እንዳይመቱ የሚያደግ የትኩስ አቁም ስምምነት ለማድረግ ዝግጁ መሆናቸውን አስታውቁም። ነገር ግን ሞስኮ የትኩስ አቁም ስምምነቱ የምታፈርስ ከሆነ ምላሽ እንድትሰጥ የዩክሬን ፕሬዝዳንት አስጠንቅቋል። ቱሪስት ሶሻል በተሰኘ ማህበራዊ ሚዲያቸው ላይ መልእክታቸውን ያስተላለፉ ዶናልድ ትራምፕ የተኩስ አቁም ስምምነቱ ጥሩ ሂደት ላይ እየሄደ መሆኑን ገልጸዋል። ዝርዝር መረጃ ያካተተ መግለጫ ያወጡት የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ፣ ትራምፕ ለዩክሬን የአየር መቃወሚያ ስርዓት በተለየ ከአውሮፓ እርዳታ ለማግኘት እንደሚሰሩ ተስማምተዋል። ፑቲን ሆነ ዘነልስኪ የኃይል ማመንጮች መሰረተ ልማቶች ላይ የሚያደርሱ ጥቃት እንዲቆም እንደሚስማሙ ቢያስታውቁም ሁለቱ መሪዎች አሁን ላይ እያደረሱ ያለው ጥቃቶች እርስ በርስ እየተወቃቀሱ ይገኛሉ። ከጥቂት ሳምንታት በፊት ዘነልስኪ ወደ አሜሪካ መጥቶ ከዶናልድ ትራምፕ ጋር በአደባባይ በተሟገቱበት ወቅት ትራምፕ ሶስተኛ የዓለም ጦርነት እሳት እየተጨቆጠ ነው ሲሉ የዩክሬን መሪ ማውቀሳቸው ይታወሳል። ከዚህ ግርግር በኋላ አሜሪካ ለዩክሬን የምታደርገው ወታደራዊ እርዳታና መረጃን ልውውጦች እያቋረጠች ሲሆን ፑቲን ሙሉ በሙሉ ተግባራዊ የሚደረገው የተኩስ አቁሙ ዝምነት የሚሰራው የዩክሬን ወታደራዊ እርዳታ ማግኘት ስታቆም ነው ይላሉ። የዩክሬን አጋር የሆኑት ምዕራባውያን ደግሞ ይህን ፈጽሞ አይቀበሉትም ተብለዋል።